አብዛኛው ሰው ስለ ኤሌክትሪክ መኪና ሲነሳ በአይምሮ የሚመጣው ባትሪ ነው። ደግሞ ይህ የሆነው ያለ ምክንያት አይደለም። ብዙ ከመኪናው ጋር ሪሌትድ የሆኑ ኮኔክሽን ያላቸው ሰዎች ስለ ባትሪ በጣም ጮክ ብለው ስለሚያወሩ ነው። እርግጥ ነው ባትሪ በጣም አስፈላጊ ፓርት ነው። ተጨማሪም ሜጀር ከሚባሉት ፓርቶች አንዱ ነው። ያለ ባትሪ የኤሌክትሪክ መኪና መኪና ልንለው አንችልም። ባትሪው በጣም አስፈላጊ ነው። ነገር ግን የኤሌክትሪክ መኪና ከተለመደው መደበኛ ከሆነው ከነዳጅ መኪና የሚለየው በባትሪ ብቻ ነው? አይደለም። ስለዚህ ዛሬ በዚህ ቪዲዮ የኤሌክትሪክ መኪና ከተለመደው ከነዳጅ መኪና የሚለይበትን ትክክለኛ ቴክኒካል ነገር የምነግራችሁ ይሆናል። እስከ መጨረሻው ተከታተሉ። የኤሌክትሪክ መኪና ከተለመደው የነዳጅ መኪና በመሰረታዊነት የሚለያዩበት ነገር ሁለት ነገር ነው። አንደኛው ሞተር ሲሆን ሁለተኛው ነገር ደግሞ ኢነርጂ ስቶሬጅ ነው። ከሞተርን ጀምር። የሞተር ስንል የኤሌክትሪክ መኪና እና የተለመደው የነዳጅ መኪና ሁለቱ መኪኖች የሚጠቀሙት የተለያየ አይነት ሞተር ነው። ያ ማለት ቢሄቪየራቸውም ሁሉ ነገራቸውም የተለየ ነው። የተለያየ አይነት ሞተር ያለ ሊመስለን ይችላል። ነገር ግን በዓለም ታሪክ ያሉት ሁለት አይነት ሞተር ብቻ ነው። እኔህም ምንድን ነው? አንደኛው ሂት ኢንጂን ሲሆን ሁለተኛው ኤሌክትሪካል ሞተር ነው። ሂት ኢንጂን የምንለው ዲዝል ሊሆን ይችላል፣ ፔትሮል ሊሆን ይችላል፣ ስቲም ኢንጂን ሊሆን ይችላል። የትኛውም ሂት ኢነርጂን ወደ ሜካኒካል ኢነርጂ የሚቀይሩ ኢንጂኖች ሂት ኢንጂን እንላቸዋለን። ኤሌክትሪካል ሞተርም እንደዛው ነው ኤሲ ሞተር ሊሆን ይችላል፣ ዲሲ ሞተር ሊሆን ይችላል። ኤሲ ደግሞ ሆኖ ኢንዳክሽን ሞተር ሊሆን ይችላል፣ ሲንክራነስ ሞተር ሊሆን ይችላል። ዲሲ ላ ደግሞ ብረሽለስ ዲዚ፣ ብዙ አይነት ሞተሮች ልንጠቅስ እንችላለን። ሁሉም ግን ምንድናቸው? ኤሌክትሪካል ሞተር ናቸው። ምክንያቱም ሶርሳቸው ኤሌክትሪክ ነው። ኤሌክትሪካል ኢነርጂ ወደ ሜካኒካል ኢነርጂ ነው የሚቀይሩት። ሂት ኢንጂንም ሂት ኢነርጂ ወደ ሜካኒካል ኢነርጂ ነው የሚቀይረው። ምንም ያቃጠል፣ ምንም አይነት ጋዜ ያቃጠል፣ በምንም አይነት ሁኔታ እየስራ ሂት ኤነርጂን ወደ ሜካኒካል ኤነርጂ የሚቀይር ከሆነ ሂት ኢንጂን እንለዋለን። ኤሌክትሪካል ኤነርጂን ወደ ሜካኒካል ኤነርጂ የሚቀይር ከሆነ ኤሌክትሪካል ሞተር እንለዋለን። ስለዚህ እነዚህ ሁለት ሞተሮች ብቻ ናቸው አሉት። ስለዚህ የተለመደው የነዳጅ መኪና ሂት ኢንጂን ሲጠቀም፣ የኤሌክትሪክ መኪና ደግሞ ኤሌክትሪካል ሞተርን ይጠቀማል ማለት ነው። በዚህ ምክንያት ሁለቱ መኪኖች በሞተር ይለያያሉ እንላለን። ለምሳሌ በኢንተርናል ኮምባሽን እንጅን ላይ የሚሰራበት ሁኔታ ከኤሌክትሪካል ሞተር የተለየ ነው። አራት ስትሮክ አለው። በመጀመሪያው ስትሮክ ፔስተን ወደ ታች በሚወርድበት ጊዜ አየርና ነዳጅ ተቀላቅሎ ወደ ሲሊንደር ውስጥ ይገባል። ያ ሲሊንደር ውስጥ የገባ አየርና አነዳጅ ቅልቅል ፒስተን በሁለተኛው ስትሮክ ወደ ላይ በሚወጣበት ጊዜ ኮምፕረስድ ሊሆናል ይታመቃል ማለት ነው። በዚህ በታመቀበት ሰዓት ላይ ስፓርክ ፕለግ በሚጭርበት ጊዜ ከፍተኛ ፍንዳታ ይፈጠራል። ያ ፍንዳታ ፒስተንን ወደታች ይገፋዋል ማለት ነው። ያ ወደታች በሚገፋበት ጊዜ ፒስተኑ በኮኔክቲንግ ሮድ አማካኝነት ከክራንክሻፍት ጋር ስለተያያዘ ክራንክሻፍቱ ሮቴት ያደርጋል ማለት ነው። ይህ ሮቴሽን በቀጥታ በሌላ ድራይቭ ተደረ ሆኖ ወደ ጊር ይተላለፍ እና በጊር በኩል ወደ ጎማቻችን የሚተላለፍ ይሆናል። አራተኛው ስትሮክ ደግሞ ፒስተን ወደ ላይ በሚገፋበት ጊዜ በውስጡ ተቀጣጥሎ የነበረውን ጭስ ኤግዞስቱን ያስወጣልናል ማለት ነው። ኤግዞስት ቫልቦች ይከፈቱና ጭሱ ወደ ውጭ እንዲወጣ ይደረጋል። በተለያዩ ፒስተኖች ላይ የሚደረግ ይሄ ድግግሞች ኮንቲኒየስ የሆነ ሮቴሽን እንዲኖር አድርጎታል ማለት ነው። ስለዚህ የእነዚህ ሞተሮች ዋናው ችግር ምንድን ነው? በጣም ብዙ ፓርቶች አላቸው። ከመቶ የሚበልጡ የሚንቀሳቀሱ ፓርቶች አላቸው። ካምሻፍት፣ ትራንክሻፍት፣ ቫልቮች አሉ፣ ራሱ ኮኔክቲንግ ሮድ። ብዙ የሚንቀሳቀስ ፓርት ስላለው ከፍተኛ ሙቀትም ስላለ በሚንቀሳቀስበት ጊዜ ዌር ይሆናል የመበላት ባህሪ ስላለው ከፍተኛ ሜንቴናንስ አለው። ሌላ ሁለተኛው ደግሞ በሙቀት የሚባክ ነው። በቫይብሬሽን የሚባክነው ሎሱ በጣም ከፍተኛ ነው። እነዚህ አይነት ሞተሮች ከሰባ ፐርሰንት በላይ የሚሆነው እስከ ሰባት ፐርሰንት የሚደርሰው የምንሰጣቸው ኢንፑት ኢነርጂ ወደ ሜካኒካል ኢነርጂ አይቀየርም፣ በሎስ ይሆናል። በሂድ ምክንያት፣ በቫይብሬሽን ምክንያት፣ በሳውንድ ሎስ ይሆናል ማለት ነው። ይህ ማለት ምንድን ነው? ለምሳሌ የመቶ ብር እንዳይ ብናቀጣጥም። የሰላሳ ብሩ ነዳጅ እኛን የሚያጓጉዙ ሲሆን ሰባ ፐርሰንቱ የሚሆነው የሰባ ብሩ ነዳጅ ግን እዛው አካባቢ በፊትና በተለያየ ነገር ሎስ የሚያደርግ ነው ማለት ነው። ስለዚህ ይሄ አንደኛው ዲስአድቫንቴጅ ነው። ሌላው እንደምታውቁት የሚያቀጣጥለው ነዳጅ ስለሆነ የአየር የመበከል ጭስ የማውጣት ባህሪው የታወቀና ቫይብሬሽኑ፣ ድምፁ እነዚህ በሙላ እንደ ዲስአድቫንቴጅ ይቆጠራሉ ማለት ነው። የኤሌክትሪክ ሞተርን ግን ስናስብ በተለየ መንገድ ነው የምናስበው፣ የሚሰራውም በተለየ መንገድ ነው። ኤሌክትሪክ ሞተር የሚሰራው በማግኔት እና በከረንት ነው። ይህም የሚሰራው በፊዚክስ ፕሪንስፕል፣ በዋይር ውስጥ ከረንት በሚያልፍበት ጊዜ በዙሪያው ማግኔቲክ ፊልድ ይፈጠራል በሚለው ፕሪንስፕል መሰረት ኤሌክትሮማግኔቲክ ፊልድን በመፍጠር የሚሰራ አይነት ሞተር ነው። የኤሌክትሪክ ሞተር ሁለት ፓርቶች አሉት። ስቴተር የምንለው ስቴሽነሪ ፓርቱ ነው። በውስጡ የተጠቀለለ ኮይል አለው። ሮተር ደግሞ ተሽከርካሪው ፓርት ነው። ሮተር በመባል እንጠራዋለን። ይህ ሮተር በስቴተር መካከል የሆነና በስቴተር ውስጥ የሚፈጠረው ኤሌክትሮ ማግኔቲክ ፊልድ ከሮተር ላይ ካለው ማግኔቲክ ፊልድ ጋር ኢንተራክት አድርጎ ተመሳሳይ ፖሎች ይገፋፋሉ፣ ተጣራኒ ፖሎች ይሳሳባሉ በሚለው የማግኔት ፕሪንሲፕል መሰረት ሮቴት በሚያደርገው በማግኔቲክ ፊልዱ ይሄ ሮተር ሮቴት እንዲያደርግ እንዲሽከረከር ያደርገዋል። ያ ደግሞ ያ ኤነርጂ በሻፍት አማካኝነት ወደ ድራይቩ ይሄዳል ማለት ነው። ስለዚህ ብዙ የሚንቀሳቀስ ፓርት የለውም። ሮቴሽናል ፓርቱ ሮተር እና ጊሮች ናቸው። ስለዚህ በዚህ ምክንያት ብዙ ተንቀሳቃሽ ፓርት ስለሌለው የሚፋፋቅ እና ለሜንቴናንስ የሚዳርግ ፓርቶች የሉትም ማለት ነው። ሌላኛው በጣም ሳይለንት ነው። ብዙ ድምፅ የለውም። ቫይብሬሽኑ ዝቅተኛ ነው። የሚወጣ ሌላ ምንም አይነት ጭስ ስለሌለው ይሄ ሞተር ከኢንተርናል ኮምባሽን ኢንጂን የበለጠ ተመራጭ ሞተር ነው። ወደ ኤነርጂ ስቶሬጅ ስንሄድ ሁለቱ ሞተሮች ሁለቱም አይነት ሞተሮች ለመንቀሳቀስ ኤነርጂ ይፈልጋሉ። ኢንተርናል ኮምባሽን ኢንጂን ወይም ደግሞ ሂት ኢንጂን የሚያቀጣጥለው ነዳጅ ሲፈልግ፣ ኤሌክትሪካል ሞተር ደግሞ ድራይቭ የሚያደርገው ኤሌክትሪካል ኤነርጂ ይፈልጋል። ስለዚህ ሁለቱም ስቶር የምናደርግባቸው ሜቶዶች የተለያየ ነው። የኢንተርናል ኮምባሽን ኢንጂን ወይም ደግሞ የሂት ኢንጂን ስቶር የምናደርገው በታንከር ውስጥ ነው። ምክንያቱም ፈሳሽ ወይም ደግሞ ጋዝ ስለሚሆን በታንከር ውስጥ ወይም በሲሊንደር ውስጥ እናደርጋለን። ፔትሮል ከሆነ ዲዝል ከሆነ በጋዝ ታንክ ውስጥ ታንከር እናደርጋለን። ሌሎች ናቹራል ጋዞች፣ ኮምፕረስ የሆነ ናቹራል ጋዝ ከሆነ ደግሞ በሲሊንደር ውስጥ ኮምፕረስ ተደርጎ ይቀመጣል ማለት ነው። ወደ ኤሌክትሪካል ስንመጣ የኤሌክትሪካል ሞተር የሚፈልገው ኤሌክትሪካል ኤነርጂ ነው። ስለዚህ ኤሌክትሪሲቲ ስቶር ማድረግ የምንችለው በባትሪ ውስጥ ነው ማለት ነው። ባትሪ ብዙ ጊዜ ሊቴም አዮን ሊሆን ይችላል ወይም ደግሞ ሊቴም ፎስፌት። ኤሌክትሪሲቲ በኬሚካል ፎርም ስቶር ያደርግልናል። ይህ ምንድን ነው? ነዳጅ ታንከር ልክ ፈሳሽን ስቶር እንደሚያደርግልን፣ ባትሪ ደግሞ ቻርጅ ኤነርጂን ባንክ አድርጎ ያስቀምጥልናል። ልክ ባትሪያችንን ቻርጅ ስናደረግ ኤሌክትሪሲቲ ፓወር ሰፕላይ ወደ ባትሪ ይፈሳል። ታዲያ ባትሪ ውስጥ ኬሚካል ሪያክሽን ይፈጠር እና ኤሌክትሪክ ሶልድ ያደረግልናል። ታዲያ መኪናችንን በምናንቀሳቀስበት ጊዜ ይሄ ባትሪ ለኤሌክትሪክ ሞተር ኤሌክትሪክ ከረንት ይሰጥልናል። ባትሪ ሪቻርጀብል ነው። ልክ እንደ ስልካችን ቻርጅ የምናደርገው አይነት ታርጅ እያደረግን የምንጠቀመው አይነት ነው። ይህን ባትሪ የምንሞላው ወይ ቤታችን በሶኬት አማካኝነት በተዘጋጀልን ሌቭል ዋን፣ ሌቭል ቱ በሚባሉ ቻርጀሮች አማካኝነት ልናደርግ እንችላለን። አሊያም ደግሞ ስቴሽን ሄደን በሌቭል ስሪ ቻርጅ ማድረግ እንችላለን። ያ ቻርጅ አደረግን ማለት ኢነርጂ ስቶር አደረግን፣ ኤሌክትሪሲቲን ስቶር አደረግን ማለት ነው። የኤሌክትሪክ መኪና ባትሪ ስማርት ሲስተም ናቸው። ይህም ማለት የባትሪው ሙቀት፣ ቮልቴጅ ቻርጂንግ ሳይክል በመቆጣጠር ባትሪው ዳሜጅ ከመሆን ይጠብቅልናል። በአጠቃላይ የነዳጅ ታንከር ፔትሮል ወይም ዲዝል ስቶር የሚያደርግ ሲሆን ባትሪ ደግሞ ኬሚካል ኤሌክትሪሲቲ ስቶር ያደርግልናል። ሁለቱም ስቶር የሚያደርጉት ኢነርጂ ቢሆንም ስቶር የሚያደርጉበት ሜቶድ እና ሁኔታው ግን እየተለያየ ነው ማለት ነው። ስለዚህ የኤሌክትሪክ መኪና ከተለመደው የነዳጅ መኪና የሚለዩበት መሰረታዊ ነገሩ በነዚህ በሁለቱ በሞተር እና ኤነርጂ ስቶሬጅ ሲሆን ኤነርጂ ስቶሬጃቸው እና ሞተራቸው ይህንን ይመስላል ማለት ነው። ይህ ቪዲዮ ከጠቀማችሁ ላይክ አድርጉት፣ ወይም ለሌሎች ሰዎች ሼር አድርጉላቸው። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ ቤተሰብ ሆኑ። እስካሁን ከኔ ጋ ስለቆያችሁ አመሰግናለሁ። መልካም ጊዜ